ምንም የሚጨነቅ ነገር የለም፣ አይደል? ቤተሰብ ደስ ካለው ይናገራል፣ ደስ ካለው አይናገርም።

አምራት ያለውን ኩራት ይላል። አረ ሙዚቃውን ተውሽው። ለሴቶች ወሳኙ እድሜ ሳይሆን ልምድ ነው። ላይክ አድርግ እና እነግራለሁ። ልምድ ማለት ምንድን ነው ወይ የምንድን

ማገጣጠም አላለችም ማለት ነው። እሱን ማገጣጠም ምን ያቅታል ብለህ ነው ከይል። እንደዛ ነው ወንዶች እንደዛ ነው፣ ነው እኮ ማገጣጠም ነው። ምን ያምን አለብለች ነው ማገጣጠም ነው። እሱን አዴ ታምር ነው አሊ ሀገሬ ሰው ሌላ ምንም አይወጣለትም ያው ልምድ ማለት ለስራ ምናምን ነው እንጂ ለዚህኛው እንኳን ምንም ልምድ አያስፈልገውም። መልሱላት። እኔ መልስ ነበረኝ ግን አሁን መመለስ አልፈልግም እንጂ እናንተ መልስልገው። ምን ልናገር የፈለግከው የፈለግከውን ተናገር። ወንዶች ተናገሩ እስኪ አስቀጣኝ፣ በእድሜም አስቀጣኝ። ደግሞ ለልምድ የታባቱ እኮ ምን ልምድ አያስፈልገው ቤት ሰምንት ላላችሁ ልምድ ብሎ ነገር የለም እናትዬ ዞሮ ልምድ ያስፈልጋል ብዬ ኖ ኖ ኖ፣ ለምን ልምድ አልጋ ላይ ለመተኛት ልምድ አያስፈልገው። ልምድ የሚያስፈልገው የስራ ልምድ ነው። መስሪያ ቤት ሄድሽ የስራ ልምድ አለሽ ወይ እየተባለ ዶክመንቴሽን መዞሪያ የለም። ያ ነው። ኦኬ፣ ስራ ከሆንክማ ሄደኝ አባት። አመሰግናለሁ፣ አዳነ ወንድሜ፣ እና አመሰግናለን። የምር ቴንኪው። ኦኬ፣ አዳነ ውጭ አገር ነው ያለው ማለት ነው፣ ስራ ላይ ነው